ሰላም ሰላም፣ ወደ ቤተሰብ እንዴት እንዴት አላችሁልን? እኛ ለላችሁ ፈጣሪ ተመሰግናለን። ትንሽ ጠፋው። ሰሞኑን የተፈጠሩት ነገሮች እያያቸኋቸው ስለነበረ ድጋሚ መነጋገር አይጠበቅብንም። ከመጀመሪያው ጀምራችሁ እያያቸው ስለነበረ ማለት ነው። እስከ ጽጌ ልደት ድረስ ሰላም ነበሩ። ሁሉም ጸዳይ ነበሩ ማለት እስከ ሆነ ታይም ድረስ ነው፣ የሷ ልደት ድረስም እስከ ሆነ ታይም ድረስ ሰላም ነበረ። ከዛ በኋላ ትንሽ ሙድ ጥሩ አልነበረም። አንዳንዴ በህይወት የማትጠብቁት ነገር ይከሰታል። እኔም እንደዛ ነው የሆነብኝ። አይ ቲንክ የሆነ ሰዓት ተደስቼ ተደስቼ ልክ ያን ደስታ ነው ያጣሁት። አይ ቲንክ ለዛም ነው ትንሽ ደብሮኝ የነበረው። በምን እንደደበረኝ ታውቃላችሁ? ሲጀመር ብዙቻቸው ያያችሁት ነገር ስለሆነ ማለት ነው፣ ደጋግሜ መናገር አይጠበቅብኝም። ማለት ዛሬ ትንሽ ደብሮኝ ነው የመጣሁት። ከፍቶኛል። ቪዲዮ ያለቀኩትም ሰሞኑን ለዛ ለዛ ጭምር። አንዳንዴ ባልጠበቃችሁት መንገድ ጎዳለሁ ብላችሁ ባላስባችሁበት መንገድ ምናምን ነገሮች ፌል አድርገው ትንሽ የሚያስደብሯቸው ነው። እንደዚህ ነገር ያጋጥመኛል፣ ይደብረኛል ምናም በያስበ አላቅም ያ ይውት ነው ይውት፣ እናንተ ባሰባችሁበት መንገድ አትሄድም፣ እንዲጠምዝዛችሁ በቃ በሷ ኃይል ነው የሚያለ የኖር ነው ያለ ነው ምናምን እኛ ባሰብ ነው እኛ ነገር አንድም ቀን ሊሳካ አይችልም። እሱ መኑ እኔንም ያጋጠመኝ እንደዚህ አይነት ነገር ነው። አሪፍ ነው፣ በቃ ጸደይ ቀን ምናምን ብዬ ነው ጀመርኩት። አስቡት የዛሬው ቀን ብዬ ደስ ብሎኝ ነው። ኢቨን ኢንትሮስን ጋር አይታችሁታል፣ የመጀመሪያው አካባቢ ላይ ማለት ነው። ልክ ያ ነገር ከተፈጠረ በኋላ ግን ይኸው ለተከተ የሁለት ቀን ሶስት ቀን ደብሮኝ ነው ያለሁት። ጠፍተሃል፣ ቪዲዮ ለም ማትለቀው ምናምንም እያላችሁኝ ነበር አብዛኞቻችሁ እኔ ደብሮኝ መጥቼ ኢቨን አስቡት እንደዚህ ፊቴ እንደዚህ ደብሮኝ መጥቼ ራሱ እናንተንም እንትን ማለት ነው የሚሆነው። አሁን ትንሽ እንደውም ለቀቅ ስላለኝ እንጂ የእዛን ቀን ሁለት ትናንትና ትላንት ወዲያ የነበረኝ ጭራሽ ልክ አልነበረም። ጭራሽ ደግሞ የትላንትናው ደግሞ ይብሳል። በቃ እምር ትላንት ደግሞ ከማታ በኋላ ቢያንስ ከአንድ ሰዓት ከምናምን ምናምን ሁለት ሰዓት በኋላ በቃ ጭራሽ ደብሮኝ ነበረ። እንደውም ከእነ ከእነ አስጠልቶኝ ነበረ። አላወራ ባልነገር ነገር ደስ ይለኛል፣ ግን ግዴታ ነው ደግሞ ይሄን ያክል ስንጠፋ እናንተም የሚያስጨንቃችሁ ነገር ነው። ቤተሰብ ናችሁ፣ ያ ቤተሰብ ደግሞ የቤተሰቡ ጉዳይ ያሳስበዋል በሚል እናንተንም ላለማስጨነቅ ያክል እንጂ ከዚህ በኋላ ቪዲዮ ባልሰራ ምናምን ደስ ይለኛል። ግን ቢያንስ የሆነ ነገር ማወቅ ፈለኩ። በደንብ ደግሞ እርግጠኛው ናችሁ ከዛ ነገር መራቅ መሸሽ ከፈለጋችሁ በጣም እርግጠኛ መሆን አለባችሁ። ስለዛ ነገር ና ዳጊ ስለመጣ አልደበረኝም። ያው ምን እያወራው እንደሆነ ስለገባችሁ ነው ወደዚህ የገባሁት። ዳጊ ስለመጣ አልደበረኝም። ይተዋወቃሉ እንደሚተዋወቁ በስሱ አውቃለሁ። ምክንያቱም ያኔ ከህያብ ጋ ጽጌ፣ ህያብ ጋ ስታገናኛት ዳጊ እንደሚተዋወቁ ትንሽ በስሱ አውቅ ነበር እዛ እንደሚተዋወቁ እንጂ ይህን ያክል ዲፕ የጠበቀ ግንኙነት እንዳላቸው አላውቅም። ጽጌም ለመዋሸት እንደፈለገች ለምን እንደዚህ አደባብ ሰው ከኔ ጋ ሌላ እሱ ጋር ብቻ ተቡት እኔ ክፉ ነገር መናገር አልፈልግም። አውርቼም ስለማለቅ ተናግሬም ስለማለቅ እንደዚህ አይነት ነገር ከፍቶኛል። ይህም ያልፋል። ቤተሰብ ቆሞ የሚጠብቅ ነገር ምንም የለም። የትናንቱን እያስታወስክ ደግሞ ዛሬ ማበላሸት ነገ ይሄን ማበላሸት አልፈልግም። ለመዋሸት እንደፈለገች ተላንት የትናንቱን ቪዲዮ ደግሞ አይታችሁት አልጨራሽ እንደዛ እስከ ጉንጭ ሰማ ምናምን ሮማንቲክ ነው የሆኑት። በቃ አይታችሁት ከሆነ ስላችሁ እኔ ጋር ብዙ ጊዜ ቪዲዮ ሰርተናል ግን እንደዛ አይነት ነገር አላሳለፍንም፣ እንትን አላለም። በጣም ረጅም ጊዜያችን ሆኗል እሷ ጋር ከተገናኘን ምን ምን እንዳወሩ አላውቅም። ትናንት ያው ሀፍ አማርኛ ሀፍ ትግርኛ ስለነበረ አላወኩም። ግን ማውራታቸው ሳይሆን ያን ነገር ሙሉ በሙሉ ሳላቅ አሁን መናገር ስለማልፈልግ ነው። የሆነ የሆነ ቃላት ለወጣ ይችላሉ፣ አይታወቅም። ትረዱኛላችሁ ብዬ አስባለሁ። የተናደደ ሰው የሚያወጣውን ቃላቶች አይጠነቀቅም። ያ ያ ከሰማችሁ እንዳይደብራችሁ ያሉ ተረዱኝ ተረዱኛላችሁም ሲጨመር ማለት የሆነን ሳምናችሁት ጓደኛ ናችሁ ሙሉ በሙሉ ስለሱ ካላወቃችሁ ተደባብቃችሁ ማለት የሁሉ ሸት ሲጀምር ለምን አስፈለገ እኔ ሰው አላውቅም ጓደኛ የለኝም እዛም ብቻዬን ነኝ እዚህም ብቻዬን ነኝ እህቴ ያለች አንተ አለህ እስከመባል ድረስ እስከመባባል ድረስ ደርሰን አውርተናል? ባለፈም ደግሞ የሆነ ነገር ብያት፣ እኔ ከአንተ ጋር እንዴት እንለያያለን እንለያ የሚል እንትን እንኳን ብያት የሆነ የሆነ ነገር ብላ ነበር፣ እና ያ ነገር ትንሽ ተስፋ ሰጠኝ ነበረ። በቃ ጓደኝነታችን ትፈልገዋለች እች ልጅ። እሷን ላለማስከፋት፣ እሷን እንትን ላለማለት በጣም እየጣርኩ ነበረ። የልደቱ ቀን ግን ያው እስከ ሆነ ታይም ድረስ እንዳያችሁት ደስ ብሎን ምናምን አሪፍ ነበረ። ከዛ በኋላ ግን ያሳዩት አክት ትንሽ ደብሮኝ የደበረኝ እሱ መምጣቱ ምናምን ሳይሆን የጊፍቱ ሰዓት ላይ አይታችሁ ከሆነ ያስደብራል። ያንም ባለፈ መጀመሪያም የሰውን ስሜት ማወቅ እፈልጋለሁ ምናምን ስላችሁ፣ ይሄ ይሄ መጥቶ እንደዚህ እንዳንጎዳዳ ነበር ያሰብኩትኝ ግን ቢሆንም እሺ ጊፍቱ ይሰጥ፣ ችግር የለውም መብቷ ነው። አያገባኝም ማለት አልፈልግም። ያገባኝ ነበር በቃ ደስ ይለኝ ነበር። እስከዛሬ ደብቃ ቆይታ ያን ቀን በደስታዋን ደስታዋን ለማጨለም ልደቷን ለማበላሸት ምናምን ሳይሆን ጀስት በጣም የከፋኝ የዛን ታይም ነው በቃ የጊፍቱ ሰዓት የሆነ ያዘጋጀትም ነገር ያናክል እነሷን የሚያስደብራት ያው ልጆች ውስጥ ጓደኛቸው ለጓደኛቸው የሚሰጡት አይነት ስጦታ ነበረኝ አዘጋጅቼ ነበር። ቀድማ ስለነገረችኝ በቃ አዘጋጅቼ ምናምን ነበረ። ያው በንዴት ሳልሰጣት ወጥቼ ሄድኩ። ምክንያቱም የተሰማኝ ነገር የዛንታይም ጊፍት አስታውሼ የመስጠት እንትን አልነበረኝም። ኢቨን ጭራሽ ወጥቼ ደግሞ ምንም ሳይመስላቸው አብረው ቁጭ ብለው ሲያወሩ ምናምን ነበር ተውት፣ እንደሌላ እንደ ጓደኛ እንኳን አክብራ ምን ሆኖ ነው ምናምን ብላ ወጣ ማናገር ትችል ነበረ። ይሁን ችግር የለውም። እሱም ከእኔ የሚበልጥ ጓደኛ ስላላት ሊሆን ይችላል። ጓደኛ የሆኑ ፍቅረኛሞች የሆኑ ከዚህ በፊት የልጅነት ምን አይነት ግንኙነት እንዳላቸው ማውቀው ነገር የለም። ቢያንስ ግን እንደዚህ አይነት ነገር ውስጥ ከመግባታችን በፊት ቀድማ ብትነግረኝ ያው ቀድማችሁ ትጠነቀቃላችሁ። ቤተሰብ የሆነ ነገር ገደብ ካለው ያን ገደብ አታልፉም ነበር። ገደብ ብታስቀምጥልኝ በደንብ እንዳልቀርባት ብታረገኝ ኑሮ ዛሬ ሁሉ ነገር አይፈጠርም፣ እኔም አይደብረኝም ነበር። ቀድማ አላሳወቀችኝም። ብቻ ጊፍቱን ሳልሰጣትም ሄድኩኝ። ያን ያክል የወርቅ ሀብል እስከ ማሰጣጠት ድረስ የሚያደርስ ግንኙነት ማለት የኔ እንትን ያን የወርቅ የሚያክል አይነት ስጦታ አይደለም። እኔ የተሰማኝ የዛን ሰዓት ያንን ሲሰጣት ትንሽ የሚያስደበረኝ ነገር የሆነ የበታቸኝነት ስሜት አይነት ነገር አላ እሱ ነው የተሰማኝ። በቃ እውነቱ ስነግራችሁ ያን ነገር ባለማድረግ ባለመቻሌ ደብሮኛል። የተበለጥኩም አይነት ስሜት ነው የተሰማኝ። ለእሷ የተሻለ ነገር የአለማድረግ አይነት ስሜት ነው የተሰማኝ። ሱሱ ነገር ደበረኝ። ያው ትንሽ ነገር ይዛችሁ ስትሄዱ ትንሽ ነገር ይዛችሁ ስትሄዱ እንደዚህ ነው በቃ ከዛ ከነበረው አይነት ሰው አምሳችሁ ያነሳችሁ ሲመስላችሁ የሚሰማችሁ ስሜት አለ እሱ ስሜት ነው እኔ ትንሽ የጎዳኝ የደበረኝም እሱ ነው መጦ ወርቅ ሲያስርላት። እኔ ያመጣሁት ነገር ከእሷ አንሶ ስለታየኝ የበታችነት ስሜትም ስለተሰማኝ ነው ትቼ የወጣሁት። እሱሱ ነገር ነው ያስደበረኝ። ብቻ ግን እስኪ ጸጌኝ ጠርቻት ለማውራት ሞክራለሁ ዛሬ ጠርቻት አለሁ። እስካሁን ለምን ለቆየች አልገባኝ። ምን ነው ምንድን የጠራኸኝ? መጥራት አልችልም? ትችላለ ግን ለምንድን የጠራኸኝ ዛሬ ነው ያልኩ ፈልግሽ ለምን? በምን ጉዳይ ፈለግ? ጓደኛህ ነበር ነው? የምን ጓደኛህ ነው? ጓደኛ እንደዚህ ነው? ካፈረሽ ነው ባንድ ቀን? አዎ ፈረስኩት። አንዲ አዎ የተሻለ መጣልሽ ነው። አያገባህም ስለ እሱ። ለምንድን ነው የጠራኸኝ? የተሻለ ጓደኛ አገኘሽ? ከዛ አሁን የምታወራው ነገር መጀመሪያ ያው አንተ አይደል በልደት የቀን እንደዚህ አበላሽ፣ ያው የሄድኩት ወይስ የኔ ደስታ ያስደስተ? ደስታሽ ማስደስቶኝ አይደል የተገናኘው እና ለምን ታዲያ እንደዚህ አድርገህ የሄድኩት? ደስታሽን እኮ አይቼ ደስታሽ አስደስቶኝ፣ ደስታሽ ደስታዬ ስለሆነ መሰለኝ የአንታይም ሁሉ አዘጋጅተን እንጠብቀን። እሺ፣ አይደለም እኮ። ለምን ታዲያ መጨረሻ ላይ ለምን አባላሽው ነው? የእኔን ጥያቄ ጥያቄ ማለት ነው ነው ብቻ ነው። እኔ ስለማበሳችሽ ነው ትናንት እንደዛ እንትን ማውራት የምትፈልገው ነገር ማውራት ያን ያክል እኮ ክፉ ነገር መነጋገር አይጠበቅብንም አዎ አውቃለሁ ይሄን ያክል አይደለም ግን አንተ እኔ እና አንተ ጓደኛዬ ምን በደስታ መደሰን ያለብህ እንጂ ልትደሰት ስመጣ ዳጊ ስለመጣ ከዛ በፊት ደስተኛ አልነበርክም ሲጀመር ማን ነው ስጦታ የሚያስረልሽ? እሱ ምን አገባ? ስለሱ ይመለከታል። አንተ ይመለከታል ወይ? ምንም ይመለከተኛል። እስኪ በምን ምክንያት ነው የሚመለከተው? ምንሽ ነው? ሲጀመር ማን ነው? የት ነው የምታገባው? አያገባም። ስለዳጊ ምንም የሚመለከት ነገር አለ? አያገባም። እሺ አይደለ? ስለዳጊ ስለኔም አይመለከተም። አንቺ ግን ስለኔ አግብቶሽ ነበር፣ ሁሉንም ነገር ስነግርሽ የነበረው። ኧረ አንቺ ሲሆን ነው የማያገባኝ። ኧረ እባክህ አንተ ነው። ስለዳጊ ማንንም ያስረልሽ እኔንም የምትለው ነገር እኮ ማን ነው የወርቅ ሀብል እስከማሰር ነው? ኦኬ ኖርማል ነው ጊፍቱ እኮ ችግር የለው ማለት ግን፣ የወርቅ ሀብል ላንቺ፣ የወርቅ ሀብል እስከማሰር ድረስ የሚያደርሰው ማን ነው? እሱ ስለዳጊ እዚህ ጋር የሚመለከት ጉዳይ አለ? እስከዛሬ አብረን ስንሆን ለምን አልነገርሽ? ዳጊ አድግራ ልጅ ማቀው እንደምሆን ታቃላን በደምብ በደምብ ታቃለ ከበፊት ድሮ እንደምንታወቅ ታቃለ። ኦኬ አድግራ ስለምታውቂው ነው ወርቅ ያሰራልሽ? አረ እንደዛ ነው። ስለ እሱ አይመለከትም። በቃ አውሪ እኮ የጠራኝ ጉዳይ ድግራ ስለምታውቂው ነው። ትላንት እንደዛ አንገት ስር ስሰሚ ስትለጣጠፊ የነበረው እና አሁን ምንድነው? አሁን ስለአቀፍኩት ቀንተ ነው? ለምን ቀና ማንሱ? እና ታዲያ ምንድነው? ስለሱ የሚመለከተው ጉዳይ አይደለም። ስለስም ያጠይቀኝ አሁን የጠራኝ ምክንያት ነው። ለዛ ነው አውሪ እኮ ስነስርዓት ያዝ። የምሬ ነው የታገስኩኝ ያለው ነገር

አልፈልገውም ስትይ ነበር። ዛሬ ግን ምን አግኝተሽ ነው ዳጊ? ምን ምን ትንብሎሽ ነው እንደዚህ ተቃይረሽ እየመጣ ያለሽ? አይ ልደትሽን አበላሽቸው ሊሆን ይችላል፣ ይገባኛል እኮ ያሳልፍ ነው ጊዜ ራስቸው። ወይም ዳጊ ስለመጣ ወደ ዳጊ እጁ ምናምን አይደለም። አብሪሽ ምንም በቃ፣ እንደማንተዋወቅ ዛሬ ገና አግኝቼሽ የሆነ የአባት ገዳይ ነው ያደረግሽ እያይሽ እኔ አባት ገዳይ ምናምን አልዋልኩ። ማውሪኮ አንተ በእንደዚህ አይነት ነገር እንዳወራ እያደረገኝ አይደለው? ለምን አንተን እኔ የጽጌ ልደ ደስ ጓደኛ ይሄን አይደለም፣ ብዙ ጥሩ ነገር አሳልፈናል። አንተ ብዙ ነገሮች ተደጋግፈናል አይደለም? ግን አንተ ጽጌ ልደቷ ነው እስኪ ትደሰት ብለ እንኳን አልተደሰትም።

ፈልጌሻለሁ አስቸኳይ። ማለት ለምን እንደዚህ መቀለደው አስፈለገ? እኔ ጋ ለምን ዳጊ ምንሽ እንደሆነ ማወቅ ፈልጋለሁ። እስከዛሬ ባት ነግርኝም ሌላ ሌላ ነገሮች አስቤ ማየው ማየው ነገር ካሰብኩኝ በኋላ በራሴ ጊዜ ብደርስበትም ጊዜ ቢያጋልጥሽም ያኔ መናገር ስትሺ እስከዛሬ ድረስ አፍነሽ ቁጭ ብለሽ አሁን ስለ ዳጊ ማወቅ ለምን ያስፈልጋል? ት ጓደኛ አይደለም፣ ፍቅረኛ አይደለም። ጓደኛ ነህ። ምን ስለ ዳጊ ማወቅ ለምን ያስፈልጋል? ድሮ ብት ያስደሮ ብትነግሪኝ ስሜት ይጠፋ ነበር። ምን አይነት ስሜት እንደነበር አንተ ጋር እሱንም እኮ እንደነገርሽ ድላስ ጥሺ አባላሽ አሽሹ እኮ ወይኔ እስኪ መጀመሪያ እስኪ እንትና አናግራይ በስነ ስርዓት። አንተ ምን ነበር እኔ ጋር ስሜቱ ምንድነው የነበረ? ጓደኛዬ ነህ አይደለ? ጓደኛዬ ነሽ። እስከ ብዙ ጊዜ ከቃል ይልቅ በተግባር ላሳይሽ ሞክሬያለሁ ብዙ ነገሮችን። ምን አይነት ነገር ላንቺ እንዳለኝ እኮ ብዙ ነገር እያሳየሁሽ ነበር አይደል። እና ለምን አልነገርከኝም? ታዲያ ምን ያደርጋል። ያው አበለሻሻሽ እኮ እኔ እኔ አበለሻሻሽ ዝም ብለህ አብሪ እኮ። የማይሆን ወሬ አታውራ። እዚህ ጋር አንቺ ስታወሪ ኖርማል ነው፣ እኔ ሳወራ የማይሆን ነገር ነው አይደል? እንደዛ ነው እኔ እንደዛ አይደለም። በስነ ስርዓት እንዳወራ እያደረገኝ ግን የምታወራው ነገር ሻውን ጭቅጭቅ አልፈልግም። ሽኒ ምን እውነቱ እንድትነግሪኝ ነው የምፈልገው። ማለት የምታፈቅሪው ምትፈቃቀሩ የድሮ ፍቅረኛሞች ከሆናችሁ ጓደኛሞች ከሆናችሁ ከዳጊ ጋር ያላችሁ ግንኙነት ማወቅ ፈልጋለሁ። እውነታው እንድትነግሪኝ ብቻ ነው የምፈልገው። ማለት አንዴ ተበላሽቷል። አይ ነው የእኔ ስሜት ገደል ገብቷል። አትፈልጊውም አፈሪ ብላ ምናምን ችግር የለውም። ገብቶሻል አይደል ስለ እኔ ስሜት ማጥጨነቂ አያገባሽምም። ለዛ ነው እንደዛ ያደረግሽ ው። እሺ እሱ ገደል ይግባ። ቢያንስ ቁርጤን ማወቅ፣ ሁሉንም ነገር ማወቅ ስለምፈልግ ከዳጊ ጋር ያላችሁን ግንኙነት ወርቅ እስከ ማሰር ድረስ፣ ጸጌ፣ ወርቅ እስከ ማሰር ድረስ የሚያደርስ ጓደኝነት ላይሆን ይችላል ይሄ ነገር። ቢያንስ እሱ ነገር አውቄ፣ ቁርጤን አውቄ እንድቀመጥ እውነታውን ብትነግኝ ደስ ይለኛል። ለዛ ነው የጠራሁሽ እንጂ እዚህ ጋር ያልገባኝ አንተ ማን ስለሆንክ ነው ስለ ዳጊ ማወቅ የፈለከው ፍቅረኛ ይሁን ጓደኛ ይሁን ወንድም ይሁን ለምደ ያገባኛል ጸጌ ዋሽተሽኛል አይመለከትም አውሪኮ እዚህ ጋር ምንም የሚመለከትን ነገር የለም ስለ እኔና ስለ እሱ የሚመለከት ጉዳይ አይደለም ዋሸሽኝ ምናምን ምናም የምትለው ነገር ደሞ ምን ሄደ ዋሸኩ ብና አርገሽ ነው ዋሸሽ በስ እንኳን ደግ አደርኩ እንኳን ዋሸሁ አሁን ምንድነው ኦኬ እሱ ሲነካብሽ እንደዚህ ነው ያንጨረጨር ስለ ዳጊ ስም ሲነሳ አረ አሁን እዚህ ነገር ውስጥ ዳጊን ሱማ አታምሳው እንደተናሰው አልፈልግም ወይኔ ይሄ ልጅ አልጠይቀኝ ነው የጠራኝ፣ ጭራሽ አስረሻዋል። አይገባም፣ ልቀቀኝ። እጄን እዛ ወር በልልኝ። ሁሌም አስረሀዋለሁ ሁ ሁሌም እኮ ከአንገቴ አለየው ወርቅ። ስለ ዳጊ አይመለከትም። እሱ ደግሞ ከልጅነት የማውቀው የልጅነት ጓደኛ

በጣም አስመሰልሽ እንጂ እንደዛ አንገቱ ስር እየሳምሽ ምና ምና ነገር ነው? እሺ ዞር፣ ምን አንድ ነገር ልንገርሽ እሺ? ስለኔ ግን እኔ የመለከተኛ አይ መለከትም አልኩ። እንደዚህ አትነካይ፣ አትነካይ ያፈልክ ነው አሁን ስለዳ ደሳለ። በፊት በእኔ በፊት የበታችነት ስሜት እንዳዝን ያደረገኝን ሐብል አስረሽው ስለመጣሽ አናደኝ። ሌላ ነገር እንድናገር ሌላ ሌላ ነገር እንደሆነ አታልቂኝ፣ እሺ። ሁሌ አንገቴ ላይ ታየዋለህ። አላወጣም አልኩ። አንተ ማን ስለሆንክ ነው? ምን ይመለከታል? እሱ የሰጠሽን ሀብል እኔ እኔ ደግሞ ሁሌ እናረጋዋለሁ እየታገስኩሽ ነው። ግን እኔ እየታገስኩ ያለው እያንተ ልጅ፣ እየታገስከኝ ምን የሚመለከቱ ጉዳይ አይደለም።

አይ ከብድሞይ በልብ ያለን ሰው መርሳት፣ አይ ከብድሞይ አይ ከብድሞይ። እስኪ አንቺኑ ለጠይቅሽ ባንዲ ልብ ይቆርጣሎ እንዴት እንዳጋትኝን አይ ከብድ ሞይ በልብ ያለን ሰው መርሳት አይ ከብድ ሞይ አይ ከብድ ሞይ እስኪ አንቺኑ ለጠይቅሽ ባንዲል ይቆርጣሎ እንድትናጋትኝ ይቆርጣሎ አይ ከብድ ሞይ በልብ ያለን ሰው መርሳት አይ ከብድ ሞይ አይ ከብድ ሞይ እስኪያንቺኑ ለጠይቅሽ ባንድ ልብ ይቆርጣለው።